ሰላም ወዳጆች እንዴት ያላችሁ? እግዚአብሔር የተባረከ ይሁን፣ እናንተም የተባረካችሁ። አንድ አጭርን ሀሳብ እስኪ እንወያያለን። ክብሩ ለእርሱ ይሁን። በአንደኛ ጴጥሮስ ምዕራፍ ሁለት ቁጥር አራት ጀምሮ ያለውን መነሻ እናደርግና እንነጋገራለን ማለት ነው። እግዚአብሔርን እጅግ አድርገን እናመሰግናለን። እናንተም እንግዲህ የጌታችን የኢየሱስ ክርስቶስ በረከት ይገባችኋል። ስለዚህ በክርስቶስ ኢየሱስ ስም ተባረኩላችኋለሁ። ያ ክፍል እንዲህ ይላል በሰው ወደ ተጣለ፣ በእግዚአብሔር ዘንድ ግን ወደ ተመረጠ ወደ ሕያው ድንጋይ እየቀረባችሁ የሚል ክፍል ነው፣ እና ይቀጥላል ሐሳቡ እየቀጠልን የምንሄደው ነው። በሰው ወደ ተጣለ በሰውም ምን ወደ ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠ ወደ ሕያው ድንጋይ እየቀረባችሁ እናንተ ደግሞ ይላል ላይ ይቀጥላል ሰው በሰው ዘንድ የተናቀ ነው በእግዚአብሔር ዘንድ ግን የከበረ ነው ማን ሰው በሰው ዘንድ ምን ቢሆን የተናቀ ቢሆንም በእግዚአብሔር ዘንድ ግን ምን ያለ ነው የከበረ ነው እግዚአብሔር እናመሰግነዋለን በእግዚአብሔር ዘንድ ምን ያለ ነው የከበረ ነው የከበረ ነው ማን ሰው መቼስ እግዚአብሔር በሰው ስለ ሰው ያለውን ፕሮግራም ብዙ አናውቅም፣ ብዙም አይገባንም። እግዚአብሔር ግን በሰው ስለ ሰው ያለው ፕሮግራም ምንድን ነው ብለን አናስብም። ዕብራውያን ምዕራፍ ሁለትን ስንመለከተው፣ በተለይ ከስድስተኛው ቁጥር አካባቢ ጀምሮ ያለውን ታስበው ዘንድ ሰው ምንድን ነው ይላል ትጎበኛው ዘንድ የሰው ልጅ ምንድን ነው ይላል። የምስጋናና የክብር ዘውድ ጫንህለት፣ በእጅህ ስራ ሁሉ ላይ ሾምኸው፣ ሁሉንም ከእግሮቹ በታች አስገዛህለት። እሱ ማን ነው? ሰው ሰው እንግዲህ እግዚአብሔር የሚሻው ሰው እግዚአብሔር የሚፈልገው ሰው የትኛው ነው? ይህንን የምታዩትን ሰው በክርስቶስ አድርጎ ማየት ነው የሚፈልገው። አንተንም እኔንም በክርስቶስ ማድረግ ነው። ይህ እግዚአብሔር ሰው እርሱ ነው። ስለ ኢየሱስ ሲናገር ምን ይላል? ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እናንተ ግን ምን አደረጋችሁት? ገደላችሁት፣ እናቃችሁት፣ ገደላችሁት፣ ሰቀላችሁት ነው ከእናንተ ዘንድ ከእግዚአብሔር ዘንድ ለእናንተ ምን ያለ ሰው የተገለጠ ሰው ነበረ ይላል። በሰውና በእግዚአብሔር መካከል ደግሞ መካከለኛ የሆነ አንድ አለ እሱም ሰው የሆነ ኢየሱስ ክርስቶስ ነው ይለናል። ምን የሆነ ሰው የሆነ እንግዲህ፣ እግዚአብሔር የሚፈልገው ሰው ሰው በሆነው በክርስቶስ የተገኘ ሰው ነው። እርሱ ሰው ነው። ስለዚህ እግዚአብሔር በክርስቶስ ሊያደርግ የሚፈልገው ሰው ሁሉ ክቡር ነው። ይጠነቀቅለታል፣ ይጠብቀዋል። እስከ መቼ? በክርስቶስ እስኪሆን ድረስ በክርስቶስ እስኪያደርገው ድረስ ጠብቆ በክርስቶስ ያደርገዋል። ስለዚህ ምን ያለ ነው? ያ ሰው የከበረ ነው። በሰው ግን ምን ያለ ነው? የተናቀ ነው። ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ከእግዚአብሔር ዘንድ ለሰው የተገለጠ ሰው ነበረ። ነገር ግን ናቅ ነው፣ አላከበር ነው። እንወደው ዘንድ ደም ግባት የለውም። እንደውም የሕማም ሰው ነው፣ ደዌንም የሚሸከም ተብሎ የተነገረለት ነው አደለም? ይሄ ነው ናቅ ነው፣ አላከበር ነው ይላል። ግን የእግዚአብሔር ሰው ነው። የማን ሰው ነው? የእግዚአብሔር ሰው ነው። ገባችሁ ወገኖቼ፣ የማን ሰው ነው? የእግዚአብሔር ሰው ነው። ክብር ለኢየሱስ ይሁን። እርሱ የማን ሰው ነው? የእግዚአብሔር ሰው ነው። ማን? ኢየሱስ። ስለዚህ ሁሉም በእርሱ ሲሆን የእግዚአብሔር ሰው ነው። ምን አይነት ሰው? የከበረ ሰው የትኛውም ሰው ስታዩት፣ አሁን በሰው ዘንድ ምን ያለ ነው? የተናቀ ነው። ምናልባት ጥቂት እንደው ልንፈራቸውና ልናከብራቸው የምንፈልገው ስልጣን ያላቸው ወይም ገንዘብ አላቸው ወይም ደግሞ በጣም የተማሩ ናቸው የምንላቸው ሰዎች ከሆኑ የተማረ ሰው እንኳን አሁን ብዙም አይደለም፣ ብዙም ክብር የለውም። ምናልባት ገንዘብ ወይም ስልጣን ያለው ሰው ነው አሁን። እና እሱም ከልብ የሆነ ክብር አይደለም፣ ስለ ገንዘቡና ስለ ስልጣኑ ስንል ነው። ስለዚህ ሰው በሰው ዘንድ የተናቀ ቢሆንም በእግዚአብሔር ዘንድ ግን ምን ያለ ነው የከበረ ነው። እግዚአብሔር ግን አንድ የሚፈልገው ነገር አለ። ሰውን በማን በክርስቶስ በኢየሱስ ክርስቶስ። እዚያ ጋር የተነሳንበትን ክፍል ካያችሁ እናንተ ደግሞ ወደ ሕያው ድንጋይ ቅለባችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት ትሆኑ ዘንድ መንፈሳዊ ቤት ለመሆን ተሰሩ። በማን በክርስቶስ ኢየሱስ። እንግዲህ ሁሉንም በክርስቶስ ኢየሱስ ማድረግ ነው እግዚአብሔር የፈለገው አይደል? በክርስቶስ ማድረግ ነው። ይህንን የሚፈልገውን ይህንን የሚወደውን ይህንን የሚያከብረውን ሰው በክርስቶስ ኢየሱስ ሆኖ ሰውየውም በክብር እንዲታይ ነው። በክርስቶስ ነው። ስለዚህ ለእግዚአብሔር የምንሆነው በክርስቶስ ብቻ ነው። በክርስቶስ ካልሆነ ድረስ በክርስቶስ ሞተን በክርስቶስ እስካልተነሳን ድረስ ለእግዚአብሔር ልንሆን አንችልም፣ ስለዚህ ክቡር ሰውም አንሆንም ማለት ነው። ነገር ግን ልናውቅ የሚገባን እያንዳንዱ የትኛውም ሰው በእግዚአብሔር ዘንድ ይፈለጋል፣ ግን በክርስቶስ የሆን ዘንድ ነው። በክርስቶስ ሆኖ ክቡር ሰው የሆን ዘንድ ነው አይደል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው፣ የማንን መልክ የልጁን መልክ እንዲመስሉ አስቀድሞ ወስኗል። የወሰናቸውን ጠራቸው። የጠራቸውን ምን አደረጋቸው? አከበራቸው፣ አከበራቸው። ስለዚህ በክርስቶስ እንሆን ዘንድ ነው የተፈለገው። በክርስቶስ ነው። ክርስቶስን ማግኘት፣ በክርስቶስ ደግሞ መገኘት። በክርስቶስ ምን ማለት መገኘት ይሄ ሰው ምን አይነት ሰው ነው? ክቡር ሰው ነው። የማን ሰው ነው? የእግዚአብሔር ሰው ነው። የእግዚአብሔር ሰው ነው። ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አላቸው። ከእግዚአብሔር ዘንድ ለእናንተ ምን ያለ ሰው የተገለጠ ሰው ነበረ፣ እናንተ ግን ሰቅላችሁ ገደላችሁት ነው። ባጭር የተገለጠ ሰው ነበረ። ስለዚህ ማንም ቢሆን የእግዚአብሔር ሰው የሚባለው በክርስቶስ ሲሆን ነው በማን በክርስቶስ ሲሆን ነው እርሱ ነው የእግዚአብሔር ሰው በክርስቶስ ስጋ ለሕግ ተገላችኋል ለምን ለእግዚአብሔር ፍሬ እንድናፈራ ደግሞ ከሙታን ለተነሳው ለእርሱ ትሆኑ ዘንድ በክርስቶስ ሆነን ለእግዚአብሔር ፍሬ እንድናፈራ በክርስቶስ ሆነን እግዚአብሔርን እናከብር ዘንድ ስለዚህ በክርስቶስ ተገደልን፣ ደግሞም በክርስቶስ ተነሳን። በክርስቶስ ሞትን፣ በክርስቶስ ተነሳን። ስለዚህ ይሄ ሰው የእግዚአብሔር ሰው ነው። የእግዚአብሔር ሰው ማለት ትንቢት የሚናገር የእግዚአብሔር ሰው ማለት ሁልጊዜ መድረክ ላይ የሚቆም ማለት አይደለም። የእግዚአብሔር ሰው ማለት በክርስቶስ ያለ ማለት ነው። በቃ በክርስቶስ ያለ እርሱ የእግዚአብሔር ሰው ነው። ስለዚህ ምን አይነት ሰው ነው? ክቡር ሰው ነው። እንግዲህ ክርስቶስ ወደዚህ ዓለም የመጣው ሰው የሆነው ማለት ነው፣ እኛን የእግዚአብሔር ሰው ሊያደርገን ነው። ከእግዚአብሔር የተገለጠ ሰው ሆኖ የመጣው እኛን ለእግዚአብሔር የተገለጥን ሰዎች ሊያደርገን ነው። ክርስቶስ የመጣው ለዚህ ነው። በክርስቶስ ኢየሱስ ስም ይህንን ልናውቅ ይገባል። ክርስቶስ የመጣው ለዚህ ነው። ስለዚህ በክርስቶስ ስንሆን ምን ዓይነት ሰዎች ነን? ክቡር ሰዎች ነን። ስለዚህ ኢዮብ ሲናገር ምን ይላል መሰላችሁ? ታስበው ዘንድ አለ። ታስበው ዘንድ ሰው ምንድን ነው? ልብህን ስትጥልበት ዘንድ ሰው ምንድን ነው ይላል። አየኸው? ልብህን ስትጥልበት ዘንድ ሰው ምንድን ነው? ሰው ምንድን ነው? የለ ብትንገላታ ብትቸገር ግራ ብትጋባ በክርስቶስ እስክትሆን ብቻ ነው። ክርስቶስ በምድር ላይ ሲመላለስ ልብ ብለህ አስበው። ለቀበሮች ጉድጓድ አላቸው ለሰማይ ወፎች ደግሞ አሳፋሪ አላቸው አ የሰው ልጅ ግን እራሱን እንኳን የሚያስጠጋበት አንዳች የለውም። ነገር ግን ግራ ተጋብቶ አያውቅም። ስለዚህ በክርስቶስ ስትሆን ብቻ ግራ መጋባት ያካትማል። ግን በማን ስትሆን? በክርስቶስ ስትሆን። ሰው በክርስቶስ ይሆን ዘንድ በክርስቶስ ይገኝ ዘንድ ይህ እግዚአብሔር የዘላለም ፕሮግራም ነው። ስለዚህ ሰው ሁሉ ክቡር ነው። ግን ከምን የተነሳ? ከታሰበለት ከታሰበለት በእግዚአብሔር ዘንድ ከታሰበለት ከእግዚአብሔር ሀሳብ አንጻር ሲታይ ሰው ሁሉ ክቡር ነው። ይኸው እግዚአብሔርን ለሚወዱት እንደ ሀሳቡ ለተጠሩት እንደ ምኑ እንደ ሀሳቡ ምን ላሉት ለተጠሩት እንደ ምኑ እንደ ሀሳቡ ምን ላሉት ለተጠሩት ለእነርሱ ነገር ሁሉ ለበጎ እንዲሆን እናውቃለን። ለበጎ እንዲሆን እናውቃለን። የትኛውም የሚሆነው ነገር ሁሉ ለምንድን ነው? ለበጎ ነው። ስለዚህ ለምን እንዲሆን እናውቃለን? ለበጎ እንዲሆን እናውቃለን። እግዚአብሔርን ለሚወዱት እንደ ሐሳቡ እንደ እርሱ ሐሳብ አስቀድመን የተወሰነኛ በክርስቶስ ኢየሱስ ርስትን ተቀበልን። እንደ ሐሳቡ ምክርን ሁሉ እንደ ሐሳቡ ምክር ወይም እንደ ፈቃዱ ሐሳቡን ምክሩን የሚፈጽም እሱ ብቻ ነው። እንደ ሐሳቡ የፈቃዱን ምክር አስታውቆናል። ስለዚህ አስቀድመን እንደ ሐሳቡ የተጠራ እንደ ሐሳቡ የተጠራን በክርስቶስ ኢየሱስ ርስን ተቀበልን ነው የሚለው፣ ርስን ተቀበል ነው። ነገር ግን የእግዚአብሔር የዘላለም ሐሳብ እግዚአብሔር የዘላለም ሐሳብ ደግሞ በሰው ነው በሰው ነው ሐሳቡ በሰው ነው። ቀጥሎ ደግሞ ለሰው ነው። ለእናንተ ማስባትን ሐሳብ አውቃለሁና ፍጻሜና ተስፋ እሰጣችሁ ዘንድ የመልካም ሀሳብ እንጂ የክፉ ሀሳብ አይደለችም ይላል ለእናንተም ማስባትን ሀሳብን እኔ ያውቃል አለ እግዚአብሔር ስለዚህ ታስበው ዘንድ ሰው ምንድን ነው ትጎበኘው ዘንድ የሰው ልጅ ምንድን ነው ወይስ ደግሞ በኢዮብ መሰረት ታስበው ዘንድ ሰው ምንድን ነው ልብህን ስትጥልበት ዘንድ ሰው ምንድን ነው እግዚአብሔር ልቡን የጣለበት ሰው ነህ። ምንም አይነቱን የትም ውስጥ ሆን ልቡን የጣለብህ ሰው ነህ። ግን እስከ መቼ ይጠብቅሃል? በክርስቶስ እስክትሆን ድረስ አንተ ወዳጄ፣ በክርስቶስ እስክትሆን ድረስ በክርስቶስ እስክትሆን ድረስ ትሮጣለህ፣ ትባክናለህ፣ ትርገበከባለህ፣ ትጨነቃለህ፣ ግራ ግታ ትገባለህ፣ ትወጣለህ፣ ትወርዳለህ። ለምን? ምክንያቱም ነገርህን አንተ ልታከናውን መከራታ ያለን አንተ ልታሳካ መከራታ ያለን ነገር ግን አይደለም። እግዚአብሔር ልቡን የጠለበት ሰው ነህ። አንተ ሰው እግዚአብሔር ልቡን የጠለበት ሰው ነ። ልቡን የጠለብህ ግን በክርስቶስ ሊያደርግህ ነው። በክርስቶስ ስትሆን ደግሞ የእርሱ ነህ ለእርሱም ነህ አይደል? በክርስቶስ ስትሆን የእርሱ ነህ፣ ደግሞም ለእርሱ ነህ። ስለዚህ ክቡር ሰው ነህ፣ ወይም የእግዚአብሔር ሰው ነህ ማለት ነው። ስለዚህ እግዚአብሔር ልቡን የጣለበት ሰው ነህ ነው እያልኩ ያለሁት። እግዚአብሔር ምኑን፣ ልቡን ታስበው ዘንድ ሰው ምንድን ነው? ታስበው ዘንድ ሰው ምንድን ነው ትጎበኝስ ዘንድ ሰው ምንድን ነው? ልቤን ስትጥልበት ዘንድ ሰው ምንድን ነው ይለናል። ሰው ምንድን ነው? ምንም አልነበረም፣ ግን በእግዚአብሔር ዘንድ ግን ምንም ሳይሆን ክቡር ነው ማለት ነው። ስለዚህ ሰው ሁል ጊዜ ስናየውና ስንመለከተው በሰው ዘንድ የተናቀ ነው። ሰው ሁሉ ራሱን የናቀ አደለም። ሌላን ሰው ይቅርና ራሱን የናቀ ነው። ሰው ሁሉ ግን ሰው የተናቀ አደለም። እግዚአብሔር ልቡን የጣለበት ነው። እግዚአብሔር ከዘላለም ዘመናት በፊት ልቡን የጣለበት ነው አይደል? ለሰው ስለ ሰውም የሚሆነው ነገር ሁሉ አቅዶ ወስኖ አስቀድሞ ያዘጋጀለት ነው ሰው አይደል? አስቀድሞ ዓለም ሳይፈጠር በፊቱ ቅዱስ ነውር የሌለው በፍቅር ይሆን ዘንድ በክርስቶስ መረጠው። ማንን? ሰውን ሰውን ሰውን። ስለዚህ ምን አደረገው? በክርስቶስ ቀደሰው። ስለዚህ የሚቀድሰውና የሚቀደሱት ደግሞ ከአንድ ሆኑ። ከምን ከአንድ ሆኑ። እንዴት መልካም ነው! ስለዚህ እግዚአብሔር ልቡን የጣለበት ሰውነህ ነህ። አንተ ወዳጁ እግዚአብሔር ልቡን የጣለበት ሰው ነህ። አንቺም እግዚአብሔር ልቡን የጣለብሽ ሰው ነሽ። እግዚአብሔር ልቡን የጣለብ ሰው ነህ። አንቺም እግዚአብሔር ልቡን የጣለብሽ ሰውነ- እናንተ ወዳጆች እግዚአብሔር ልቡን የጣለባችሁ ሰዎች ነው። በክርስቶስ አድርጎ የራሱ ላይ ያደርጋችሁ በክርስቶስ ሆናችሁ የእሱ ትሆኑ ዘንድ በክርስቶስ ሆናችሁ ለእግዚአብሔር ፍሬ ታፈሩ ዘንድ እግዚአብሔር ልቡን ጣለባችሁ። እግዚአብሔር ልቡን ጣለብህ። ታስበው ዘንድ ሰው ምንድን ነው? ታከብረው ዘንድ ሰው ምንድን ነው? ልብህን እስትጥርበት ዘንድ ሰው ምንድን ነው ይላል። ይጠይቃሉ የቀደሙት። ትንሽ ትንሽ ብልጭ አለላቸው፣ እግዚአብሔር ለሰው ያለው ነገር ብልጭ አለላቸው። እነዚህ ሰዎች ይጠይቃሉ፣ ጠየቁ። በጥያቄ ነው የጀመሩ መዝሙረኛው። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? መላእክት በጥቂት አሳነስከው፣ የምስጋናና የክብር ዘውድ ጫንህለት፣ ጥላቶቹንም ከእግሮቹ በታች አስገዛህለት፣ በእጆች ስራ ላይ ሁሉ ሾመኸው። ሰው ይሄ ነው አለው። ስለዚህ ማለት ነው ሰው በራሱ በሰው ዘንድ የተናቀ ነው፣ በእግዚአብሔር ዘንድ ግን የከበረ ነው፣ የከበረ ነው። እግዚአብሔር ከሰው በሰው የሰው የሆነውን ይፈልገዋል። ግን ግን ይህን ስል እንዳንምታታ በክርስቶስ ስላለ ሰው ነው። ይብልህ የክርስቶስ የትኛውም እርምጃው እግዚአብሔርን ያስደስት ነበር። ነፍሴ ደስ የሰኘችበት ፈቃዴን ነው የሚያደርግ የተባለለት፣ ነፍሴ ደስ የተሰኘችበት ፈቃዴን ሁሉ የሚያደርግ የተባለ። ስለዚህ ማለት ነው ከሰማይ እስኪወርድ ድረስ ከወረደም በኋላ እያንዳንዱ የክርስቶስ ኢየሱስ እርምጃ እግዚአብሔርን ደስ የሚያሰኝ ነበረ። ደስ ይለው ነበር እግዚአብሔር እያንዳንዱ ምክንያቱም ከዘላለም ዘመናት በፊት በሰው ለሰው ያሰበውን በክርስቶስ እያየ ስላለ እግዚአብሔር በክርስቶስ እያየው ስላለ ደስ ይለው ነበረ። ያንን የሚያስበውን ሰው በክርስቶስ እያየ ስላለ ያንን እያየው ስላለ ምክንያቱም እግዚአብሔር ወዳሰበው ለመድረስ ማለት ነው። እስከ ሞት ድረስ እስከ መስቀል ሞት ድረስ የሚታዘዝ እና የሚሄድ የምራመድ አንድ። ከዚያ በኋላ ግን ከስም ሁሉ በላይ ከፍ ያለው ስም ተሰጠው አደለ? ከዚያ በኋላስ በሰማይና በምድር ከምድር በታች ያለው ሁሉ ተንበረከከለት። ስለዚህ ደግሞ ለእግዚአብሔር ክብር ጌትነቱ ተነገረ። ይህ ማን ነው? ሰው የማን ሰው የእግዚአብሔር ሰው የእግዚአብሔር ሰው ለማን የተገለጠው ለሰው ለምን ሰውን ሁሉ የእግዚአብሔር ሰው ለማድረግ ወይም ሁሉን ቀድስ ዘንድ ሁሉን ቀድስ ዘንድ ማለት ነው እንደዚህ ሆነው የእግዚአብሔርን የዘላለም ሀሳብ ምን አደረገው ፈጸመው ምን አለው ፈጸመው፣ ፈጸመው። ስለዚህ አንተ ደግሞ በፍጻሜው ልትኖር ተጠራህ። በፍጻሜው ልትሆን፣ ፍጻሜው ክርስቶስ ነው፣ በክርስቶስ ነው። ስለዚህ በክርስቶስ ኢየሱስ ሆናችሁ፣ በክርስቶስ ኢየሱስ ሆናችሁ ነው የሚለን መጽሐፍ ቅዱስ እየደጋገመና፣ ያንተና የኔ በክርስቶስ መሆን ነው የተፈለገው። ይህ እግዚአብሔር የዘላለም ሀሳብ ነው። እውልሃለሁኝ አይደል? አስቀድሞ ልቡን ጣለብህ። ግን ለምንድን ነው ከተባለ በክርስቶስ ሊያደርግህ በክርስቶስ እንድትሆን በማን ሳይሆን በራስህ ሳይሆን በክርስቶስ እንድትሆን። በክርስቶስ ስትሆን ደግሞ አንተ ማን ነህ? ይህ እግዚአብሔር ነህ። በማን ነህ? በክርስቶስ ነህ። ለማን ነህ? ለእግዚአብሔር ነህ። ስለዚህ ማነህ? የእግዚአብሔር ሰው ነህ። ስለዚህ ማነህ? የእግዚአብሔር ሰው ነህ። የእግዚአብሔር ሰው ማለት እንግዲህ ይሄ ነው። የሚተነብይ ማለት አይደለም፣ ወይም ሌላ ስያሜ የተሰጠው ሰው ማለት አይደለም። ፓስተር ወይም እንትና ስለተባለ አይደለም። የእግዚአብሔር ሰው የሚባለው ይሄ ሰው ነው። ይኸውልህ፣ በማን ያለ? በክርስቶስ ያለ። ለማን የሆነ? ለእግዚአብሔር የሆነ ማን የሆነ የእግዚአብሔር ሰው የሆነ ይሄ ሰው ነው እንግዲህ እግዚአብሔር ያስበው የነበረው ሰው ይሄ ነው የሚያስበው ሰው ይሄንን ነው አስቦት የነበረውም ይሄንን ነው ይህን ሰው ደግሞ አገኝቶታል በማን በክርስቶስ በክርስቶስ ስለዚህ በክርስቶስ የሆኑ ሁሉ እግዚአብሔርን ደስ ያሰኙታል ደስ ያሰኙታል በክርስቶስ በሆኑት ሁሉ እግዚአብሔር ደስ ይለዋል ያለ ክርስቶስ በሆኑት ግን ደስ አይለው፣ አይደል ብዙዎቹ፣ ይላል አይደል። ለሮሜ አስርን ስታዩት ምን ይላል? መሳ ያን መንፈሳዊ መብል በሉ ከተላቸው ከነበረው አለትም ጠጡ፣ ያም ማለት ክርስቶስ ነው። ነገር ግን እግዚአብሔር በብዙዎቹ ደስ አላለውም፣ በምድረ በዳ ወድቀዋልና። በምን ምክንያት ባለማመናቸው የሚጠጡትን የሚበሉትን ባለማወቃቸውና ባለማመናቸው በምድረ በዳ ቀሩ። ስለዚህ በእነዚህ እግዚአብሔር ደስ አላለውም። ያለማን በሆኑት ያለ ክርስቶስ በምድረ በዳ በሚቀሩት ያለ ክርስቶስ በሆኑት እግዚአብሔር ደስ አይለውም። ሁሉ በክርስቶስ የሆኑ ዘንድ እግዚአብሔር ይወዳል፣ ወይም ሁሉ የድኑ ዘንድ እግዚአብሔር ይወዳል። ሁሉ እውነቱን ያውቁ ዘንድ እግዚአብሔር ይወዳል። ስለዚህ ሌላ ማለት አይደለም፣ ሁሉ በክርስቶስ የሆኑ ዘንድ ማለት ነው። ሁሉ በክርስቶስ ሲሆኑ ዘንድ እግዚአብሔር ይፈልጋል። እግዚአብሔር ደስ የሚያሰኘው ይሄ ብቻ ነው። ደስ የሚያሰኘው እግዚአብሔር የረካበት እግዚአብሔር ያረፈበት ማለት ይሄ ነው። ስለዚህ ወዳጆች ሆይ ልቡን ጥሎባሃል። እግዚአብሔር ልቡን ጥሎባሃል ነው የምልህ። ያለው ልቡን የጣለበት ሰው ነህ። አንዳንድ ጊዜ አይታችሁ ከሆነ አንዲት ሴት አንድን ወንድ ልቧን ትጥልበታለች። አንድ ወንድ ደግሞ አንዲት ሴት ላይ ልቡን ይጥላል። ልቡን ሰጠላት አለ። ግን እሷ የእሱ እሱም የእሷ ሆነ ማለት ግን አይደለም እስኪጋቡ ድረስ። ከዚያ በኋላ ነው የእሱ ናት የእሷ ነው መባል የሚችሉት። እግዚአብሔርም ልቡን ቢጥልብህ በክርስቶስ እስካላገኘህ ድረስ ደስ አይለው። በክርስቶስ እስኪያገኝህ ድረስ በክርስቶስ ሆነህ ለእግዚአብሔር ፍሬ ታፈራ ዘንድ ነው ልቡን የጣለብህ። ስለዚህ በእግዚአብሔር የታሰብክ እግዚአብሔር ልቡን የጣለብህ እግዚአብሔር ያከበረው ሰው ነህ። እግዚአብሔር ለትልቅ ፕሮግራም ያሰበህ ሰው ነህ እና ራሴን አትናቀው! ማን ራሴን አትናቀው! ሌላ ሰውንም አትናቀው፣ አትናቀው መቸም እግዚአብሔር ያሰበው ሐሳብ ጋር እስክትደርስ ድረስ ትንከራተታለህ፣ ግራ ትጋባለህ፣ ትወጣለህ፣ ትወርዳለህ፣ አይሞላለህም፣ አይሳቀልህም፣ ልብህ አያርፍም፣ ትቅበዘበዛለህ። ለምን? እግዚአብሔር ካሰበው ጋር አልተገናኘህምና። እግዚአብሔር ካሰበው ጋር ስትገናኝ በማን ይሆን ክለት በክርስቶስ ይሆን ክለት ታርፋለህ እውነት ነው የምነግራችሁ ያለው ታርፋለህ ስለዚህ እግዚአብሔር ልቡን የጣለበት ሰው ነህ ልቡን ጥሎብሃል ልቡን ከጣለባቸው ሰዎች አንዱ ነህ አንዱ ነሽ አንዱ ለምን ግራ ልንጋባ አይገባም ምን አለ ተስብሮ ዘንድ ሰው ምንድን ነው አይደል በሰው ወደ ተጣለ በሰው ምን ማለት ወደ ተጣለ፣ በእግዚአብሔር ዘንድ ግን ወደ ተመረጠ ክቡርና ሕያው ወደሆነው ድንጋይ እየቀረባችሁ። ክቡር ነው፣ ሕያው ነው። እናንተ ደግሞ እንደ ሕያዋን ድንጋዮች ትሆኑ ዘንድ እናንተ ደግሞ የሚቀድሰውና የሚቀደሱት የተባለውም ለዚህ ነው። ስለዚህ እርሱ አይደል ስለ ሰው ሁሉ በእግዚአብሔር ጸጋ ሞትን ቀመሰ ግን ስለማን ነው ስለ ሰው ሁሉ ነው ግን በማን ነው በእግዚአብሔር ጸጋ ነው በእግዚአብሔር ጸጋ ነው ምክንያቱም ሰው ሊኖር የሚችለው በጸጋ ነው በማን ጸጋ በእግዚአብሔር ጸጋ አንተም እንግዲህ ልትኖር የሚገባ በእግዚአብሔር ጸጋ ነው በማን በክርስቶስ ስለዚህ ይህንን የመገንዘብ አቅም ልብም ፍላጎትም ይኖራል፣ ይኖራል። ልብህን ትጥልበት ዘንድ ሰው ምንድን ነው አይደል? ምንህን ትጥልበት፣ ልብህን ትጥልበት ዘንድ ሰው ምንድን ነው አለ። እግዚአብሔር ፍጻሜና ተስፋ ያለው ሀሳብ ነው ያሰበው። ስለዚህ ወደዚያ ፍጻሜና ተስፋ ያለው ሀሳቡ ደግሞ አንተ ምንም መድረስ አለብን? እርሱም ሌላ ምንም ጣጣ የለም። በክርስቶስ መሆን ብቻ ነው። በክርስቶስ መሆን ብቻ ነው። ከማን ወጥቶ? ከራስ ወጥቶ፣ በማን መሆን? በክርስቶስ መሆን። በክርስቶስ ሆነህ መገኘት ብቻ ነው። ይህ የእግዚአብሔር የዘላለም ሀሳብ ነው። አበቃ፣ አበቃ። አንተ ልጄ ነህ፣ እኔ ዛሬ ወለድሁ ይላል። ያን ጊዜ አንተ ልጄ ነህ እኔ ዛሬ ወለድኩ። በማን ሲያገኝ? በክርስቶስ ሲያገኝ። ክብሩ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እናንተም የተባረካችሁ ሁኑ። አሜን።